ይስጥልን ውድና የተከበራችሁ የገን ኢትዮ የኢትዮ ቻናል ቤተሰቦች ሰላማችሁ በእያላችሁበት የምድር ጥግ ብዝት ሙልጥርፍ ይበልኝ። ሰራተኛዋ ተከታታይ ድራማ በባለፈው ክፍል አደይ ከከተማ አባቴ እንዳያገኘኝ ብላ ወደ ገጠር እናቷ ጋር መሄድን መርጣ ነበር። አባቷም እዛ ተከተለው ሄደው አግኝተዋት፣ አግተዋት እንዲሁም ደግሞ መትተው አንቺ ልጅ እንድታር እንደዚህ ታደርግኛለሽ እኔ ለጌታ ልጅ ድሬሽ ወጊን ማረግ ማድረግህን እንዲሁም ደግሞ ሀብት በሀብት ላይ ማካበት እንፈልጋለ ብለው በአንድ ቤት በመጥፋቷ ደግሞ ተቆጥተው ገላምጠው አስረው ለጠባቂዎች ሰጥተዋት ነበረ እነዚያ ጠባቂዎችም ሊደፍሯት እየታገሉ ነበር ያለቀው የዛሬው ክፍል ደግሞ ይቀጥላል ይህንን ቻናል ታዲያ አዲስ የሆናችሁ ሰብስክራይብ፣ ነባር ቤተሰቦቼ ላይክ፣ ኮመንት ማድረግን አትርሱ። በዛሬው ክፍል ደግሞ አደይን ሊደፍራት እየታገሉ የነበሩት ሰዎች ዲቭን አንደኛው ጠባቂ ከውጭ ተንጥልጥሎ በአጥር ላይ ሲመለከታቸው ስላዩት ያኛው ሊደፍራት እየታገለ በነበረበት ቅጽበት ዴቭን አስሮ ጎትቶ ይዞት ገባ። በዚህም እንዴት ታመጣዋለህ ብሎ ነበረ ያም እንዲህ ከአጥር ላይ ተንጠልጥሎ እየተመለከተን ነበረ ብሎ ወደ አደይ ይዞት ገባ። አደይ እና እሱን ጎን ለጎን አስራው አስቀምጠው አባትየው ስለዚህኛው ማንነቱን እንዲነግሩት ይሄ ማን ነው ብለው ጠየቁ። ዴቨም ለአባቷ አደይ ምን አይነት አባት ነው ያለሽ እንደዚህ አይነት እንዴት ሰው ካለፈቃዱ ይድራል ብሎ ሲጠይቃቸውም አንተ ምን ቤት ነህ ይህንን የከተማ ወጠጤ አስቀምጠሽ ነው እንዴ ለካ እዚህ እኔን አላገባም ያልሽኝ ይህ ከንፈረ ወዳጅሽ ነው ብለው፣ ሁሉም ገላም ጠዋት ዴቭን መቱት በጥፌ በእርግጫ ከዛም ዴቭ አስረው አስቀመጡት ጎን ለጎን አባትየውም ጠብቁ አደራ ብለው ሄዱ። እነዚህ ሁለት ሰዎች እየተፈራረቁ ከደበደቧቸው በኋላ ምሽት ላይ ሁለቱም ሊጠጡ ወጡ። በወጡበት ቅጽበት ታዲያ ዴቭና አደይ ለምን እንደመጣ እንዴት እንደዚህ ሊያደርግ እንደቻለ ስትጠይቀው፣ አደይ እስካሁን እኔ አንቺ በሌለሽበት ተሰቃይቻለሁ። ስለዚህ አንቺ ጋር የገባሽበት ገብቼ አንቺ ጋር ምንም እሆናለሁ። እወድሻለሁ። አንቺ እንድትወጪም ብዬም አይደለም፣ ነገር ግን መክፈል ያለብኝን ዋጋ ክፍላለሁ እያላት ነበር አደይም እሱ እያሰበላት እንደሆነ እንደዚህ መስዋዕትነት እየከፈለላት እንደሆነ አመስግና ተስፋ እንደጨለመባት ከዚህ በኋላ ምንም ሊያደርግ ልታደርግ እንደማትችል ነበረ። ዴቭም እሱ ብቻውን መያዙና ኪንጎና ደመቀ አለመያዛቸው ደስ ብሎታል። ምናልባት እነሱ ሊያስፈቱን ይሆናል ብሎ ነበረ። በዚህም ምክንያት ጫኔና አንደኛው ጎረምሳ አደይን ከደበደቡ በኋላ ጫኔ ወደ ሚስቱ ይሄኛው ደግሞ ጠጥቶ እናንተ ታወራላቸው ይደል ብሏቸው፣ ወደ ቤት ተመለሱ ተመለሰ። ጫኔ ታዲያ እቤቱ ሄዶ ሮማንን ሚስቱን እያሰቃየ በታሰረችበት አንዴ ቀዝቃዛ ምግብ አበላሽኝ፣ አንዴ ደግሞ ካለ ፈቃዷ ካልተኛን ሲላት ሲያሰቃያት ነበረ። ይችም ወጣት ገና እድሜዋ ያልደረሰ እኩያዋ ያልሆነ ሰው እንደዚህ እያሰቃያት በእንባ እየታጠበች ነበረ። ታዲያ እሱ የፈለገውን ነገር ካደረገ በኋላ መልሶ አስሯት፣ ከዚህ በኋላ ማንም እዚህ ድርሽ እንዳይል ደግሞ ስለ አደይ ስትጠይቀው ማንም ምንም እንደማይል እንደማያውቅ፣ ማንንም እንዳታገኝ አስሮ ዘግቶባት ሄደ። ታዲያ አደይና ዴቭ በዛች በባዶ ቤት ቁጭ ብለው እየተሰቃዩ ነገር ግን በስቃይ ውስጥ ደግሞ የሁለታቸው ፍቅር ስቃያቸውን አሳስቷቸው የነበረ ቢሆንም ተመልሰው ደግሞ እነዚህ ጭራቅ ጠባቂዎች ይመጡባቸው። አባትየው ሀብት ለሀብት ሊያገኝ አደይን ለማትፈልገው ወንድ ሊድሩ ደግሞም ካለእድሜ እኩያዋ ለሆነ ሰው ታዲያ አደይ አባዬ እባክህን ይህንን ልጅ ልቀቀው፣ እኔንስ አንዴ ፈርደህብኛል። እያለች ብትለምነውም አንቺ ምን ያገባሻልና ነው ብሎ አባት በግልምጫ ከፈለጉም በጡጫ እያሏት ይገኛሉ። ኪንጎ ለደመቀ አደይን በጣም እንደሚወዳትና እንደሚያፈቅራት ሲነግረው ደመቀ በጭራሽ ዴቪ ወዳታልና ራስን ጠብቅ፣ ተጠንቀቅ ብሎታል። ኤላም ስለ ቤዛ እናቷን መጠየቅና ማወቅ ፈልጓል። ቤዛ ግን ልትናገር ፈቃደኛ አይደለችም። እናቷንም ልታገናኙ ፈቃደኛ አይደለችም። ለሊ በነገረችው መሰረት ጥርጣሬ ውስጥ ስለገባ ስለ እናቷም፣ ስለ ወንድሟ መታሰርና ስለ እናቷ ህመም ማጣራት ማወቅ ፈልጓል። ቤዛ ግን ሰበቡን ፈልጋ እና ሲያስወጡት የባርኮት እናት ሲያስወጧት በሰበቡ ኤላ ቤት ሄዳ ብትቀመጥም ኤላ ኃላፊነቱን ለሌሊ ስለሰጠ ለሊ ደግሞ እንድትሄድ ሁሉም ነገር በትዕዛዝ ተበሳጭታ እንድትሄድ ላ ትፈልጋለች። የአደይ እናት ስለ አደይ በጣም እየተጨነቁ ይገኛሉ። ሊዲያም እንዲሁ ስለ ወንድሟ እየተጨነቀች ትገኛለች። ሊዲያም ቅብጠቷ እንዳለ ሆኖ ወንድሜ በመሀል በመሀሉ ወንድሜ የት ነው ያለው ማለቷን ቀጥላለች። በማግስቱ ሄደው እንደሚፈልጓትና አሁን መተኛት እንዳለባቸው ተነጋግረው፣ ደመቀና ጓደኛው አሹ የልጅነት ጓደኛሞች ናቸውና ተያይዘው ወደ እናቱ ቤት ሄዱ። ማታ ስለሆነ ኪንጎ ከነአደይ እናት ጋር አድሯል። አዲብም ሊደፍሯት እየታገሏት የነበረችው አደይ እሱ ስለደረሰላት፣ ወንዶቹ ቢያሰቃያቸውም አብረው ስለሆኑ ምንም እንደማያደርጓቸው ተማምነው አብረው ስቃያቸውን በአንዲት ጥላ ስር በአንዲት ጎጆ ስር ሆነው እየተረሳሱት ይገኛሉ እርስ በራሳቸው እየተወያዩ ዴቭ ሀይለኛ ቁጭትና ንዴት ውስጥ ነው ያለው ምክንያቱም የሚወረዳትን የሚያፈቅራትን አደይ ለሰው ሊሰጡበት ነው ጭራሽ ከደረሱ በኋላ ፈትተው ለዛ ለጌታ ልጅ ሊሰጠዋት አቅፈው ወስደዋታል የባርኮት እናት ለልጇ ለፍቅር አዴይ እንዴት ሆና ይሆን እያለች እየተከዘች እየተጨነቀች፣ እና ዲቭም ደግሞ ድምጻቸው በመጥፋቱ ስልካቸው አልሰራ በማለቱ እየተጨነቀች ለፍቅር እየነገረቻት ነው። ፍቅር ደግሞ አዴይ በዛው ብትቀርላት ዲቭን የራሷ ብታደርገው ህልሟ ነው እና ምን ነው በዛው በቀረች እያለች ለእናቷ ስትነግራት፣ ቆይ አዴይ ይህን ያህል ምን አደረገችሽ እያለችም ትገኛለች። ሊዲያ ወንድሟ በመጥፋቱ በጣም ተጨንቃለች። እሄዳለው ፈልገዋለው ብላም እየተነሳች ትገኛለች። ነገር ግን እነ ኪንጎ እያረጋጓት ይገኛሉ። የአደይ አባት ለነጫኔ አደይን ፈታችሁ ለጌታ ልጅ ስጠዋት፣ ወስዳችሁ ስጠዋት ብሎ ትዛዝ ሰጥቷል። እነ ጫኔ ደግሞ በሴት ልጅ ላይ መጨከል ልማዳቸው ነው እና ሚስቱንም እሱ ጨክኖ ባት ስል ነበርና አደይንም ለጨካኝ አሳልፎ ለመስጠት እየተንደረደረ ይገኛል። ጓደኛ ማጮቹ አሹና ዳይመንድ ደግሞ የሴት ልጅን ጥቃት ለመቃወም የተነሱ ይመስላል። ሮማንንም እንደሚያስፈቷት አደይንም ከዚህ እንደሚያወጧት እየመከሩ ይገኛሉ። የሮማን እንባ ቀን ቆጥሮ የመመለሻው ጊዜ የደረሰበት ይመስላል። ምክንያቱም አደይን ከከተማ አምጥቶ የተያዘችውን ልጅ እንዲያስፈቱ ተንደርድረው ሊፈልጓት የመጡት ሰዎች ለሮማንም ጥብቅና ለመቆም የሴት ልጅ ጥቃት ለመቃወም በቅተዋል። ደመቀና አሹ ከመከሩ በኋላ በቤት ሄደው ሊዲያን እንዳትከተላቸው ነገር ግን ኪንጎን ይዘውት እነሱ አደይንና ዴቨን ለማስፈታት እንዲሁም ከዛ ከህገታቸው ለማለገቅ ቆርጠው ተነስተው ወደ ቤት አምርተዋል። እቤትም ሲደርሱ ሊዲያ ወንድሜን ካልፈለግኩ ካልወጣው ካልሄድኩ እያለች ያዙኝ ልቀቁኝ ስትል አንቺ እቤት ቁጭበይ እናትየውም እባካቹ እቤት ቁጭ በሉ ብርሃን ይዘሻቸው ቁጭበይ አሏቸው። እና እነሱ ተያይዘው ሶስታቸው ዴቭ እና አዴይ ወደ ታሰሩበት ቤት አመሩ። እዛም ለጌታ ልጅ ስጡ የተባሉት ሁለቱ ጎረምሶች እነሱን እየፈቱ አደይን ፈተው ለዛ ወስደው ሊያቀብሉ በኋላም ዲብን ሊገሉት፣ እናንተ እሱን እናጸደዋለን፣ በኋላ እሷን ግን መጀመሪያ ድርሰናት እንምጣ ብለው አቅፈው ወስደው ሊሰጧት፣ እየታገሉት ያለ ደመቀ ከፊት ቀድሞ እቤት ውስጥ ኑ እነሱ አደይን ወስደዋታል፣ እባካችሁ እኔ ልከተል፣ እናንተ ግቡና ዴቭን ፈቶት በማለት አበረታቷቸዋል። እነሱም ተከትለው ዴቭን ከፈቱት በኋላ አደይን ተከተሏት፣ እኔ እራሴ ፈትቼ እመጣለሁ፣ ህግ ባለበት ሀገር እንዲህማ ሊሆን አይችልም ብሎ ዴቭ እንዲሁ ታግሎ ገመዱን ፈቶ ሊከተላቸው እየሞከረ ነበር ያለቀው። ነገር ግን እህቱ ሊዲያ ወንድሜን እፈልጋለሁ፣ እቤት ውስጥ ደብሮኛል፣ ወጣ ማለት እፈልጋለሁ ብላ ከቤት እንደወጣች ጠፍታባቸዋለች። እናቷና የአደይ እናትና ብርሃን እሷን ፍለጋ። ደሞ ሌላ ጣጣ፣ አደይንና ዴቭን አስረው ሲያሰቃያቸው የነበሩት ሁለት ጎረምሶች ምናልባት ሊዲያን ከመንገድ ያገኟትና ይበቀሉት ይሆን ዴቭን። ብቻ በቀጣይ ሌላ ጣውጣ ውስጥ የሚገቡ ይመስላል። ምክንያቱም ዲቭ አደይን አስፈትተው ደግሞ ሊዲያ ጠፍታባቸዋለች። ከመንገድ ቢያገኟት ደግሞ ዲቭ ይችን ምን ልትሆን እዚህ መጣች ብለው እሷንም እገታ እንዳያካሄዱበት የሚያሰጋ ይመስላል። በቀጣይ የምናይ ይሆናል። አቅፈው የወሰዷት አደይንስ እንደው እነ ዲቭ ሳይደርሱ የጌታ ልጅ የተባለው ጋር ይዘዋት ይደርሱ ይሆን ወይስ ከመንገድ አሹ እና ዳይመንድ ደርሰው ያስጥሏት ይሆን ለማንኛውም አብረን የምናይ ይሆናል አብራችሁን ቆዩ ሰብስክራይብ በማድረግ